በማዕከላዊ ኢትዮጵያ ክልል ከምባታ ዞን በዳንቦያ ወረዳ በክልሉ መንገዶች ባለስልጣን ዱራሜ ዲስትሪክት የተገነባው የዳንቦያ ጎንጂ ጎትመና መገሬ ሎታ የ15 ኪሎ ሜትር የጠጠር መንገድና የቡሄጌ መጠጥ ውሃ ፕሮጀክትን የክልሉ ርእሰ መስተዳድር ዶክተር እንዳሻው ጣሰው መርቀው ስራ አስጀምረዋል። የንጹህ መጠጥ ውሃ ፕሮጀክቱም ከ30 ሺህ በላይ የሚሆኑ የአካባቢው ነዋሪዎችን ተጠቃሚ የሚያደርግ ሲሆን ከ138 ሚሊዮን ብር በላይ ወጪ የተደረገበት ነው። በመርሃ ግብሩም የክልል ርእሰ መስተዳድር ዶክተር እንዳሻው ጣሰው እንዳሉትም በዳንቦያ ወረዳ የተጀመሩ የልማት ስራዎችን የክልሉ መንግስት አጠናክሮ እንደሚቀጥል አረጋግጠዋል። ከውሃ ጋር ለስድስት ዓመት የቆየ ፕሮጀክት፣ ሁሉም ነገር ተጠናቆ ከ30ሺ እስከ 40ሺ ሰው ሊጠቀምበት የሚችል ፕሮጀክት አስመርቀናል። ይሄ ፕሮጀክት ቀሪ ስራዎች እንዳሉት የከንቲባው አብራርቶልናል፣ ሌሎችም የስራ ኃላፊዎች አብራርተዋል። ዳንቦያ ከተማ ውሃ በተመለከተ ሁለት ትራንስፎርመሮች ያስፈልጋሉ። እሱ እንዴት እንደሚፈታ ከከተማው ጋር ተነጋግረናል። በቅርብ ጊዜ ፕሮጀክት ይቀርጻሉ፣ ማህበረሰቡን ያስተባብራሉ፣ ባለሀብቶችን ያስተባብራሉ። በሶስት ወር በአራት ወር ውስጥ ችግሩ እንዲፈታ ከእነሱ ጋር ስምምነት ተደርሷል። ሌላው ከዚህ 22 ኪሎ ሜትር ጋር የተያያዘ 15 ኪሎ ሜትሩ በሰላም ተመርቋል አልቋል። 22 ኪሎ ሜትሩን በተመለከተ እኛ የክልሉ መንግስት ፕሮግራም ይዘንበት በሚቀጥለው አመት የምናስጀምረው ስራ ይሆናል። ስለዚህ የስራ ትክክል አድርገናል። ትራንስፎርመሩን በተመለከተ የወረዳው እና የከተማው አስተዳደር በጋራ ሆነው አስተባብረው ይጨርሳሉ። 22 ኪሎ ሜትሩን በተመለከተ የክልሉ መንግስት በጀት መድቦ ራሱ ይጨርሰዋል። እንደጀመረው የተመረቁ ፕሮጀክቶችን የአካባቢው ማህበረሰብ ሊጠብቅ ይገባል ያሉት ርዕሰ መስተዳድሩም የክልሉ መንግስትም በአስፈላጊው ሁሉ ከወረዳው ጎን ነው ብሏል። ዛሬ ያስመረቅናቸውን ሁለቱም ፕሮጀክቶች በከተማም ያለው የከተማው ህዝብ መንከባከብ አለበት፣ መጠበቅ አለበት። መንገዱን በተመለከተ መንገድ ብዙ ነገር ነው። መንገድ ትምህርት ቤት ነው ተማሪዎችን ወደ ትምህርት ቤት ስለሚያደርስ። መንገድ ጤና ነው ሰዎችን ወደ ሆስፒታል ስለሚያደርስ። መንገድ ኢኮኖሚ ነው ምርትን ወደ ገበያ ስለሚያወጣ። መንገድ ሁሉም ነገር ስለሆነ በደንብ ተንከባክባችሁ መያዝ ይኖሩባቸዋል። በየጊዜው አስፈላጊ ጥገናዎች ሲኖሩ የተጋገዘ ጥገና እናረጋለን። ትንንሽ ድልድዮች አሉ እነሱ በደንብ መጠበቅ አለባቸው፣ ከብቶች እንዳይገቡ እንዳይሰበር ሌሎች ደግሞ አንዳንድ ሰዎች እንዳያበላሹት መምከር መመካከር ያስፈልጋል። በእርግጠኝነት መንግስታችን፣ ፓርቲያችን ብልጽግና ለዚህ አካባቢ ማህበረሰብም ሆነ ለማዕከላዊ ኢትዮጵያ ክልል ማህበረሰብ እንዲሁም ለኢትዮጵያ ክልል ቀንና ማታ ይሰራል። ሌላ ምንም ስራ የለንም። የእናንተን ፍላጎት ለማሟላት ለትውልድ የተሻለ ነገር አሻራ ጥለን ለማለፍ እንሰራለን። በዚህ ስራ ውስጥ የእናንተ ሚና መሆን ያለበት ከጎናችን ሆናችሁ በእውቀታችሁ፣ በጉልበታችሁ፣ በገንዘባችሁ፣ በሀሳባችሁ፣ ሽማግሌዎች ደግሞ በምርቃታችሁና በጸሎታችሁ እንድታስቡን ነው። በርቱ፣ ጠንክሮ መልካም ጊዜ። በክልሉ በግንባታ አፈጻጸም ላይ የተሻለ አቅም ተፈጥሯል ያሉት በምክትል ርእሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪ እና የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊው ዶክተር መሐመድ ኑርዬም በዳንቦያ ወረዳ የተገነቡ የልማት መሰረተ ልማቶች 167 ሚሊዮን ብር ወጪ እንደተደረገባቸውም ተናግረዋል። በክልሉ ውስን ሀብትን በቁጠባ በመጠቀምና የራስ ኃይል አቅምን በመከተል ፕሮጀክቶችን ማጠናቀቅ አሊያም የግንባታ አፈጻጸማቸውን በእጅጉ የማሻሻል ስራዎች ተሰርተዋል። የድጋፍና ክትትል ስራዎቻችን ከወትሮ በተለየ መልኩ ተጠናክሮ በመቀጠላቸው ችግርን በወቅቱ የመፍታት አቅማችን ከፍተኛ መሻሻል አሳይቷል። በዛሬው ዕለት በዳንቦያ ወረዳና ከተማ አስተዳደር የተመረቁት የመንገድና የውሃ ፕሮጀክቶች የዚሁ ጥረት አካል ሲሆኑ በአጠቃላይ ከ167 ሚሊዮን ብር በላይ የፈጁ ናቸው። የከምባታ ዞን ዋና አስተዳዳሪ አቶ አረጋ እሸቱ መንግስት የዜጎችን ሁለንትና የተጠቃሚነት ለማረጋገጥ እየሰራ ላለው ስራ አብነቱም በዞኑ የተከናወኑ የልማት ፕሮጀክቶች ናቸው ብሏል። የብልጽግና ፓርቲ የበለጸገች ኢትዮጵያን የሆን የማድረግ ላይ ሰንቆ በየዘርፉ የሚተገበሩ የአጭርና የመካከለኛ የረጅም ጊዜ እቅድ ነድፎ ተግባራዊ እያደረገ ውጤትም እያስመዘገባ ይገኛል። ለዚህ ደግሞ በዛሬው ዕለት የምናስመርቃቸው የውሃና የመንገድ ፕሮጀክቶች ፓርቲያችን ብልጽግና የዜጎችን ሁለንተና የልማት ተጠቃሚነት ለማረጋገጥ እያከናወና ላለው ዘርፈ ብዙ ተግባር አንዱ ማሳያ ነው። በዳንቦያ ከተማና ወረዳ በዛሬው ዕለት ተመርቀው ለአገልግሎት ክፍት የሚሆኑት ሁለቱም ፕሮጀክቶች የአካባቢው ህብረተሰብ የነበረበትን የመንገድና የንጹህ መጠጥ ውሃ ችግር ከመቀረቡም በተጨማሪ የአካባቢውን የወረዳውን ብሎም ዞኑን ማህበረሰብ ማህበራዊ ኢኮኖሚያዊ ተጠቃሚነትን ከነበረበት አንድ ደረጃ ከፍ የሚያደርግ ነው።